ክብሮት ኃይ ሰላምታችን በያላችሁበት ሄ ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ወይለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ፣ ጀነራሉ ህዝቡ ፋኖን እየደበቀ እንዳን መተው አድርጓል ሲሉ ከሰሱ። በባህር ዳር ርዕሰ መስተዳድሩ የሰላም ሜዳሊያ ሲሸለሙ ጳጳሱ ደግሞ በኃይል የሚመጣ ሰላም የለም ሲሉ ገልጿል። በአማራ ክልል በተለያዩ አካባቢዎች የሚፈጸሙ ጥቃቶች እንደቀጠሉ ናቸው ቀዳሚው በዝርዝር የምንመለከተው ጉዳይ ነው። በጦርነት ይቁም አገዛዝ ይብቃ ዘመቻ እንዳትወሰዱብን ሲሉ አዳነች አበበ የጠየቁ ትዕይንተ ህዝቡ ከተደረገ ቀናት ቢያልፉን በአገዛዙ ሹማምንት በኩል በቴሌቪዥን በመውጣት ጭምር እየተሰጠ ያለው ምላሽ ቀጥሏል። እንመለከተዋለን። ለአብይ አህመድ እኛ እንደ ክራይሚያ አይደለንም ስንል አሳውቀናል አሉ። ፕሬዝዳንቱም ከኢትዮጵያ በኩል የባህር በርና የባህር ኃይል ማስፈር ጥያቄን በተመለከተ የሰጡትን ምላሽ ይፋ አድርገዋል። ሰሙታላችሁ። መንግስት ሊፈነቅሉ ነበር የተባሉት ባለስልጣን ያለመከሰስ መብት ተነሳም። ብልጽግና የምክር ቤት አባሉን በህገ ወጥ የጦር መሳሪያ ግዥና ዝውውርም ወንጅሏቸዋል። ሌላኛው መረጃችን ነው። የሱዳን ጦር ራሳቸውን ፊልድ ማርሻል ብለው የሚጠሩትን ሀፍታርን ጥቃት ሰንዝሮብኛል ሲል ከሰሰም። ከግብፅ እና ከሊቢያ ጋር ከሚያዋስነው አካባቢ ላይም ጦሩ ማፈግፈጉን አሳውቋል። እንመለከተዋለን። ወደ ለንደን በመብረር ላይ የነበረው አውሮፕላን ተከሳከሰም። በዚህም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከሁለት መቶ በላይ ሰዎች መሞታቸው ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ ስናይ ቆይታ ይሆንላችሁ። ጄኔራሉ ህዝቡ ፋኖን እየደበቀ እንዳንመተው አድርጓል ሲሉ ከሰሱም። በባህር ዳር ርዕሰ መስተዳድሩ የሰላም ሜዳሊያ ሲሸለሙ፣ ጳጳሱ ደግሞ በሀይል እርምጃ የሚመጣ ሰላም የለም ሲሉ ገልጿል። በአማራ ክልል የተለያዩ አካባቢዎች የሚፈጸሙ ጥቃቶች አሁንም መቆሚያ አላገኙም። ሰሞነኛዎቹ በክልሉ የሚደረጉ ስብሰባዎች በማህበረሰቡ እና በፋኖ ሀይሎች መካከል ልዩነትን ለመፍጠር አላማ ያላቸው ናቸው። ሆ ብላችሁ ተዋጉልን እንደ ክርስቶስ ተሰቀሉልን የሚሉ የባለስልጣናት ጥያቄዎችን በተመ መዘገባችን መዘገባችንም የሚታወስ ነው። ጄኔራሎቹ ደግሞ ህዝቡ ፋኖን ደብቋል የሚል ክስ እያቀረቡ ናቸው። የሰሜን ምስራቅ ህዝብ ወታደራዊ አዛዥ ሆኖት ሜጀር ጄኔራል ሻምበል ፈረደም እንዳንመታቸው እናንተው ደበቃችኋቸው ሲሉ ተደምጧል። ካለዛ እኛ ምን እናድርግ፣ እናንተ መቷቸው፣ እናንተ እየደበቃቸው ይህ ህዝቡ ተቀናቃኞቻችንን ይደብቃል ንግግር ጠቅላይ ሚኒስትሩም ከዚህ በፊት ያደረጉት ነው። የብልጽግናው ግኖ ፕሬዚደንት ሽፍታን እየደበቃችሁ ሽፍታን አጥፋልን ትላላችሁ ሲሉት ሰምተው ነበርና የሆኖ ሆኖ በክልሉ ርዕሰ መዲና ባህር ዳር የሃይማኖት ተቋማት የሰላም ጉባኤ ላይም ዛሬ ሰልፍ ተጠርቶ የነበር ሲሆን ላለፉት ቀናት በተከታታይ ሲደረግ ከነበረው ቅስቀሳ አንጻር የተገኙ ነዋሪዎች ቁጥር አነስተኛ ሆኖ ታይቷል። በቅርቡ ከጠቅላይ ቤተ ክህነት ስራ አስኪያጅነታቸው ተነስተው ወደ ሀገረ ያላቸው የተጓዙት አቡነ አብርሃም ደግሞ ሀያልን ያላችሁ ጦር መሳሪያ ስላላችሁ በኃይል ዝም ብታሰኙ እንኳን ሰላሙ ጊዜያዊ ነው። እናም መንግስትም ተፋላሚዎችም ተቀራረቡና ተነጋገሩ ሲሉ ጠይቀዋል። ሀያላኑም ሰላምን በጦር ለማስፈን ብዙ ደክመዋል፣ ጥረዋል። ይሁን እንጂ በዚህ መንገድ የሚፈጠር ሰላም ብልጭ ድርግም የሚል ዘላቂ ሰላምን ሊያመጣ የማያስችል አድካሚ ከመሆኑም በላይ የንጹሐንን ህይወት የሚያሳጣ ሀብት ንብረት የሚያወድም። በዚህ የሃይማኖት ተቋማት መድረክ ላይ ከተስተዋሉ ክስተቶች ውስጥ አንዱ ርዕሰ መስተዳድሩ አቶ አረጋ ከበደ ሜዳሊያ የተሸለሙበት የሚጠቀስ ነው። አቶ አረጋ በክልሉ ያለው ጦርነት መፍትሄ እንዲያገኝ ላበረከቱት አስተዋጽኦ በሚል ነው የሰላም ሜዳሊያ ሰተኖታል የተባሉት። ሜዳሊያ የተረከቡበት የክልሉ ሁኔታ ገና አሁን በሰላም እጦትና በአውደ ውጊያዎች የሚገለጽ ነው። በጎጃም ቀጠና በእንጅባራ ከተማ ቅርብ ርቀት የነበረው የታኩስ ልውውጥ ቀዳሚ ነው። በዚሁ በአዊ ዞን ከትናንት የቀጠለበት በትሊል አቅራቢያ የተፈጸመው ጥቃት ደግሞ የክልሉ የሚሊሻና አድማ ብተና አባላት ለጉዳት የዳረገ ሆኗል። በጎንደር ቀጠና ኪንፋዝ በገላ ወረዳ እንደዚሁም ገደብየ ከተማ ውስጥ ትናንት የነበሩ ሁነቶችም ሌሎች አብነቶች ናቸው። ላለፉት አራት ተከታታይ ቀናት ከሰሜን ምዕራብ ዕዝና የክልሉ ኃይሎች ጋር ጠንካራ ውጊያ የተደረገበት አካባቢ ደግሞ ወደ ሱዳን ድንበር የሚዋሰነው የቋራ ቀጠና ሲሆን አይማወንዝ፣ ቋራ፣ አባይዳርና በሙር ተብሎ በሚጠሩ አካባቢዎች ከፍ ያለ ሰብአዊ ጉዳት ያስከተሉ ውጋዎችም ነበሩ። በጦርነት ይቁም አገዛዝ ይብቃ ዘመቻ እንዳትወሰዱብን ሲሉ አዳነች አበበ የጠየቁ ትዕይንተ ህዝቡ ከተደረገ ቀናት ቢያልፉም በአገዛዙ ሹማምንት በኩል ግን በቴሌቪዥን በመውጣት ጭምር እየተሰጠ ያለው መግለጫ ቀጥሏል። መቶ ሺዎች የተሳተፉበት የበየነ መረብ ትዕይንተ ህዝብ ጦርነት እንዲቆም ሰላም እንዲሰፍንና አገዛዝ እንዲያበቃ የሚጠይቅ የተለያየ አመለካከት ያላቸው አካላትም ሀሳባቸውን ያቀረቡበት፣ ብልጽግናም ቢሆን ተጋብዞ የቀረበት እንደሆነ የሚታወስ ነው። የብልጽግናው ባለስልጣናት ዩቲዩብ ላይ በተለያዩ የሀገሪቱ አካባቢዎች ገደብ እንዲኖር ከማድረግ የኢንተርኔት አገልግሎትን እስከማዳከም ጨምሮም የተለያዩ ጥረቶችን ቢያደርጉም ትዕይንት ህዝቡ የነበረውን ተጽዕኖ ተከትሎም በማግስቱ በሚኒስትርም በርዕሰ መስተዳድርን በከንቲባ ማዕረግ ወጥተው በተረትም እያጀቡ ምላሽ መስጠታቸው ግን አልቀርም። አሁንም ይህ ትዕይንት ስጋት እንደፈጠርባቸው በሚያመላክቱ ሁኔታ በየአዳራሹና በየቴሌቪዥን መስኮቱ በመቅረብ ጭምር እየተናገሩ ናቸው። ከንቲባ ዳነች አበቤ የመንግስት ሰራተኞቻቸውን ሰብስበው አደራ በዚህ ዘመቻ ልባችሁ እንዳይወሰድ፣ ምን ያክል ቢኒቋችሁ ነው እንዲ ያለ ነገር ያመጡት? የሚል ጥሪ ሲያስተላልፉ ተሰምተዋልና ሰሞኑን ደግሞ በይነመረብ ሰላም ይምጣ፣ ጦርነት ይብቃ፣ አገዛዙ ያብቃ አልሰማችሁም? በአንድ በኩል መንግስት ሰራተኛውን እናነሳሳለን ነው፣ በሌላ በኩል ደግሞ ህዝቡን እናነሳሳለን ነው። እና የመንግስት ሰራተኞች የምንነግራቸው አንደኛ ስለዚህ ልባችሁ አይሰረቅ። ጦርነት ይብቃ፣ ሰላም የሚስፈን የሚል አጀንዳ በእርግጥም ብልጽግናቸው ሰላምን የሚሻ ከሆነ ከየትስ ቢመጣም ለምን ያሰጋቸዋል የሚለውን አሁንም የሚያውቁት እነ ወይዘሮ አዳነች አበቤ ብቻ ይመስላሉ። የብልጽግናው ሰዎች መሰባሰብ አይችሉም ያሏቸው ኃይሎች አንድ መድረክ ላይ መታየታቸውን ተከትሎ የተፈጠረው ስጋት ባለስልጣናቱ አከታትሎ ምላሽ የሚሰጡበትም ትርጉም አልባ ተራ ስብስብ ነው ወዘተ እያሉ የሚያጣጥሉት መርሃ ግብር ላይ መሆኑንም ልብ ይሏል ወይዘሮ አዳነች አበቤ እንዳይወሰድብን እያሉ ሲለምኑ የነበረው ደግሞ እንዲህ የሚያወድሷቸውን ግለሰቦች ጭምር ነው። አዳነች አቤቤ እኔ እርሶን ዳግማዊት ጣይቱ ብያለሁ። እኔ እንደውም እርሶ ከምን እንደተፈጠሩ ራሱ ይገርመኛል። ምን አለበት ጋዳፊ ሰው የሞተ ተነስቶ ይሄንን ጉድ ቢያይ ኖሮ ከእንዲህ ያሉ አገዛዝ አንጋሽ ሰዎች ውጭ ያለውን የኢትዮጵያን ሕዝብን በተመለከተ ደግሞም ከአራሹ ይልቅ ተኳሹን፣ ካልሚው ይልቅ አጥፊውን የሚያወድስ ሕዝብ ነው ሲሉ የኢትዮጵያ ሕዝብን ያማረሩት ደግሞ ጠቅላይ ሚኒስትሩ ናቸው። ከቀናት በፊት እነሱ የሚቀልዱበት ድሮን ክብር ጠቅላይ ሚኒስትራችን ኤክስትራ ኦርዲነሪ ጭንቅላት ያላቸው ሰው ናቸው። ኢትዮጵያ እድለኛ ናት እውነቱን ለመናገር የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አበቤም እነዛ ትዕይንት አደረግን ያሉ ሰዎች ድሮን በተመለከተ ብዙ ይናገሩብናል፣ እውነት ለመናገር ግን ድሮን ያመጡልን መሪ አብይን በማግኘቷ ኢትዮጵያ እድለኛ ናት ሲሉም ተሰምተዋል። ከአራሹ ይልቅ ተኳሹን የሚያወድስ ከአራሹ ከሰራተኛው ይልቅ አጥፊውን የሚያወድስ አመለካከት አክሮዝ ዘካንትሪ ያለ አትትዩድ ነው። ጀግና ማለት ጥዋትና ማታ ሰርቶ ልጆቹን የሚያስተምር አለ። ጀግና ማለት ክላሽ አንግቶ የሚሳደብ ነው። ጀግና ሠራተኛ ነው። የአመለካከት ግን የለም። እንዲህ የሚባልለት ድሮን የስንት ኢትዮጵያን ዜጎችን ሕይወት ነጠቀም፣ ስንት እናቶችን ስማቅ አለበሰ የሚለው የጋራ እውቀት ሆኗልና አከራካሪ ባይሆንም ከንቲባ አዳነች አቤቤ ግን ይህንን ማድረግ መቻልን እድለኝነት አድርገው ያስቀምጡታል። በብልጽግናው መንደር እንዲህ ያለ ስሜትን የፈጠረው ትዕይንተ ህዝብ አዘጋጆች ደግሞ ከሰሞኑ በሰጡት መግለጫ የሚቀጥልና በቅርቡ ደግሞ ወደ መሬት ላይ ተግባራት የሚወርድ ስለመሆኑ ይፋ ማድረጋቸው አይዘነጋም። ለአብይ አህመድ እኛ እንደ ክራይሚያ አይደለንም ስንል አሳውቀናል ሲሉ ፕሬዝደንቱ ተናገሩ። ከኢትዮጵያ በኩል የባህር በርና የባህር ኃይል ማስፈር ጥያቄን በተመለከተም የተሰጠውን ምላሽን ይፋ አድርገዋል። ኢትዮጵያ የሚገባትን የወደብ ተደራሽነትን ብልጽግና እንደዋና አጀንዳ አድርጎ ካቀረበበት ጊዜ አንስቶም ሀገሪቱን በጎረቤቶቿና ይህንን ስምሪት በሚሰጡ ሌሎች ሀገራት የተከበበች ዜጎችን በስጋት የሚታዩ እንዲሆኑ ምክንያት ሆኗል። አገዛዙ የሊማሊሞ መንገድ ነው ዋናው መዳረሻችን ግን ሌላ ነው ያለው። የሶማሌላንዱ ሙከራው ከሽፏል። በአንካራ የተደረሰው ቢያንስ የንግድ ወደብን ከሶማሊያ ለማግኘት የተፈጸመው ስምምነትም ደብዛው እንደጠፋ ሲሆን የዚህን አፈጻጸም ለመመልከት ወደ አፍሪካ ቀንድ ሊያመሩ የነበሩት ፕሬዚደንት ኤርዶሃንም ቀርቷል። ጅቡቲ የኢትዮጵያን ጥያቄም ውድቅ አድርጌ ያለው ብላለች። ፊልድ ማርሻል ብርሃኑ ጁላን በዙሪያችን ያሉት ቀይ ባህር ዝር እንዳትሉ እያሉ ነው ሲሉ ትናንት ማረጋገጫ ሰጥተዋል። እኛ ወደ ባህሩ እንዳንጠጋ የሚፈልጉ ኃይሎች አሉ። አንዳንዴ አሊያንስ ይፈጥራሉ። ኢትዮጵያ ወደ ባህር ባል በር ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። እኛ ወደ ባህር ባር ብንጠጋ ምን እንደምንጎዳቸው ጀስቲፊኬሽን ብዙ አይሰማም። ጠንካራ ትሆናለች ነው አገዛዙ ሀገሪቱን ለዲፕሎማሲያዊ ኪሳራ በመዳረግ እንዲህ እንድትገፋ እያደረገ በሚገኝበት በዚህ ወቅት አሁን ዋነኛ ምናልባትም ብቸኛ ኢላማው አሰብ ላይ እያደረገም ይመስላል። በአንድ ወቅት የኢትዮጵያና ጅቡቲ ኢኮኖሚያዊ ውህደትን ይጠይቁ የነበሩት ፕሬዚደንት እስማኤል ኦመር ገሌም ከፈረንሳዩ ጄናፍሬቅ መጽሔት ጋር በነበራቸው ቆይታም ከኢትዮጵያ ቀረበ ስላሉት ጥያቄ ማብራሪያ አቅርበዋል። የአብይ አህመድ መንግስት ከሶማሊያ ጋር የገባበትን ፍጥጫ ተከትሎ ከኢትዮጵያ ድንበር በአንድ መቶ ኪሎ ሜትር ርቀት ላይ ያለውን ታጁራ ወደብን ተጠቀሙ የሚል ጥያቄ አንስተን ነበር ሲሉም ይጀምራሉ። ከአዲስ አበባ የተሰጠን ምላሽ ደግሞ ሁለት ቅድመ ሁኔታዎችን ያስቀመጠ ነበር በማለት ያስታውሳሉ። ከኢትዮጵያ ድንበር እስከ ታጁራ ድረስ ያለው የራሳችን ኮሪደር እንዲሆንና ተጨማሪ ግዛት ሆኖ እንዲያገለግለን በእኛ ሰራዊትም የሚጠበቅ ይሁን የሚለውን በቀዳሚነት ያነሱት ነበር በማለትም አንስቷል። ሁለተኛው ደግሞ የባህር ኃይላችን የምናሰፍርበት ጭምር ወደብ መሆን አለበት የሚል እንደነበረ አክሏል። ፕሬዚደንት ኦመር ጌሌህ ፈጽሞ ተቀባይነት የሌለው መሆኑን ነግረናል ይሉና ለአብይ እኛ ሩሲያ ከዩክሬን እንደነጠቀቻት ክሬሚያ አይደለንም ብለናቸዋል ሲሉን የጠቀሱት ጠቅላይ ሚኒስትር አብይ አህመድ ከአንካራው ስምምነት በኋላ ይህንን የተጠቃሚነትን ጉዳይ በኃይል መፍታት እንደማይቻል እንደተረዱ ተስፋ አደርጋለሁ ያሉት ፕሬዚደንቱም የኢትዮጵያ መንግስት የጎረቤት ሀገራትን ህሉና መቀበል አለበት ሲሉም ተናግሯል። ጎረቤቶችን በማክበር በርበራንም ጅቡቲንም ሞቃዲሾንም አሰብንም መጠቀም እንደሚችሉ እናምናለን ሲሉ አክሏል። እኛ ከኢትዮጵያ በኩል የቀረበውን ጥያቄ ውድቅ ያደረግነው ወታደራዊ ውጥን ይዘው በመምጣታቸው ነው ያሉት ፕሬዚደንት ጊሌ አሁን ጉዳዩና ንግግሩን ዘግተነዋል ሲሉ አንስተዋል። የታጁራው ወደብን ሳውዲ አረቢያ ለማልማት ወደ እንቅስቃሴ መግባቷን በተመለከተ ዘገባዎች መውጣታቸውም የሚታወስ ነው። ፕሬዚደንት ኦመር ጌሌ የሰጡት ማብራሪያን በተመለከተ በመጽሄቱ ዘገባ የሚሆን ከዛ በኋላ ከብልጽግናው ሰዎች ዘንድ የተሰጠ ምላሽ ግን አልታየም። ጠቅላይ ሚኒስትር አብይ አህመድ ግን ባለፈው ዓመት የባህር በር ያላገኘ የራበው ህዝብ ይበላቸዋል ከሚለው ንግግራቸው በኋላም ከሶስት ወራት በፊት ደግሞ ወደ አሰብ እያመላከቱ በ40ና 60 ኪሎ ሜትር ርቀት ላይ ቀይ ባህር ተቀምጦም፣ አትነኳትም፣ አትደርሱም፣ አትሉንም ብለው እንደነበር የሚዘነጋ አይሆንም። 30ና 40፣ 50፣ 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናልምም ማለት የሚቻል አይመስለኝም። እኛ ህልመኞች ነን። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። 130 ሚሊዮን ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላት ያላት ፍላጎት እንነጋገር ነው። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። መንግስት ሊፈነቅሉ ነበር የተባሉት ባለስልጣን ያለመከሰስ መብት ተነሳም ብልጽግና የምክር ቤት አባሉን በህገወጥ የጦር መሳሪያ ግዥና ዝውውሮች ወንጅሏቸዋል። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑት አቶ አለማየሁ ጢሞቴዎስን ያለመከሰስ መብት ያነሳው የክልሉ ምክር ቤት ነው። በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ እንዲሁም በህገወጥ የጦር መሳሪያ ግዥና ዝውውር ተባባሪነት ተጠርጥሯል የሚል ሪፖርትም ቀርቦባቸዋል። ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳብ የቀረበባቸው አቶ አለማየሁ ከሲዳማ ክልል ምስረት አንስቶ በክልሉ ከፍተኛ ኃላፊነት እርከኖች ላይ የቆዩ ናቸው። የሰላምና የጸጥታ ቢሮ ኃላፊው ህገወጥ ወጥ የአደንዛጅጅ ዝውውርና ፈቃድ መስጠት፣ እንደዚሁም ህገ ወጥ የጦር መሳሪያ ግዥና ዝውውር እንዲካሄድ መፍቀድ የሚሉ ወንጀላዎችም እንደዚሁ ተከትለዋል። የግሉን ጥቅም መሰረት በማድረግ በክልል ውስጥ ህገ ወጥ ኮንትሮባንድ ንግድ እንዲስፋፋ ማድረግ የሚለው በፍትህ ቢሮ በኩል የቀረበው ሌላኛው ጥርጣሬ ነው። በተለያዩ ህገወጥ መንገዶች ለራሱ ጥቅም በርካታ ገንዘብ መሰብሰብ የሚለው አቶ አለማየሁ ከተጠረጠሩባቸው ዋነኛ ነጥቦች መካከል እንደሆነ መረጃው ያመለክታል። የምክር ቤት አባሉ ያለመከሰስ መብት እንዲነሳ ከመቅረቡ በፊት የወንጀል ድርጊቶችን በተመለከተ ከተለያዩ አካላት መረጃዎች እንደተሰባሰቡና ተገቢው የማጣራት ስራ እንደተከናወነም የደስታ ኔዳሙ አስተዳደር ገልጿል። ምክር ቤቱ የሰላምና ጸጥታ ቢሮ ኃላፊው ያለመከሰስ መብት እንዲነሳ በሙሉ ድምጽ ነው የወሰነው። የሐዋሳ ከተማ ከንቲባ የነበሩት አቶ ጸጋይ ቱኬ በሐምሌ 2015 ከኃላፊነት ከተነሱ በኋላ በቁጥጥር ስር ውለው ተከሷል። በተከሰሱባቸው የሙስና ወንጀል ጥፋቶች ጥፋተኛ የተባሉት አቶ ጸጋይ የሐዋሳ ከተማ ከፍተኛ ፍርድ ቤት በ13 ዓመት ጽኑ እስራት እንዲቀጡ የወሰነባቸው ባሳለፍነው መጋቢት ነበር። የክልሉ ርዕሰ መስተዳደር ደስታ ሌዳሞ ደግሞ 6 ኪሎግራም ወርቅ በሽልማት መልክ የሚያካብቱ በቤተሰቦቻቸው ስም ከ3200 ካሬ መሬት በላይ የሚወስዱ በአሜሪካን ሀገር ሚሊዮን ዶላር አውጥተው ቤት ያስገዙ ርዕሰ መስተዳደር ስለመሆናቸው ለብልጽግና ፕሬዚደንት ተጽፎ ማመልከቻ እንደገባባቸው የሚዘነጋ አይሆንም። የጀነራል አብዱል ፈታህ አል ብርሃን ጦር ሀፍታርን ወነጀለም። የሱዳን ጦር የሊቢያ የጦር አበጋዜ የሆኑት ሀሊ ሀፍታር የሚያዙት የሚሊሻ ጦር ጥቃት እንደከፈተበት አሳውቋል። የሱዳን መከላከያ ጦር አዛዦች እንደሚሉት ከሆነ ሱዳንን ከሊቢያና ከግብጽ ጋር በሚያዋስነው ድንበር ላይ የሰፈረው ጦራቸው በሱዳን ፈጥኖ ደራሽ ጦርና በሀፍታር ኃይሎች የተቀናጀ ጥቃት ተከፍቶበታል። ሶስት ማዕዘናማው አካባቢ ሰፍሮ የነበረው የሱዳን መከላከያ ጦር ዳግም ለመደራጀት ከአካባቢው ማፈግፈጉንም አዛዦቹ አሳውቋል። የሱዳን ፈጥኖ ድራሽ ጦር ለረጅም ጊዜ ከከበባት ከአልፋሽር ከተማ በመቶዎች ኪሎ ሜትር ርቀት ላይ በሚገኘው ድንበር ሰፍሮ የነበረው ጦር በአብዛኛው ከቀድሞ አማጺ ኃይሎች ተዋጊዎች የተውጣጣ ነው። የሀፍታር እና የፈጥኖ ድራሽ ኃይሎቹ የሐሚቲ ኃይሎች ደግሞ የድንበር መተላለፊያውን የጦር መሳሪያ ለማሻገር ይጠቀሙበታል በማለት የሱዳን ጦር ይወቅሳል። የሀፍታር ኃይል ግን ወቀሳውን አስተባብሏል። የተባበሩት ዓረብ ኤሚሬቶች ራሳቸውን ፊልድ ማርሻል ብለው ለሚጠሩት ኸሊፋ ሀፍታር ከፍተኛ ከፍተኛ ድጋፍ ከሚሰጡ መንግስታትም አንዷ እንደሆነች ይታወቃል። የሱዳን ጦር ደግሞ የተባበሩት አረብ ኢሚሬቶች የሱዳን ፈጥኖ ድራሽ ጦርን ትረዳለች በማለት በተደጋጋሚ ማስጠንቀቂያዎችን ማውጣቱ የሚታወስ ነው። ወደ ለንደን በመጓዝ ላይ የነበረው አውሮፕላን ተከስክሶ ከ200 በላይ ሰዎች ሞቱም። በህንድ አህማድ አባድ ከተማም አቅራቢያ ከሚገኘው ማረፊያም ከ242 በላይ ሰዎችን አሳፍሮ የተነሳው የመንገደኞች አውሮፕላን ከተነሳ ከ5 ደቂቃዎች በኋላ ተከስክሶ ይህን ዘገባ እስካጠናቀርንበት ጊዜ ድረስ 204 ሰዎች ህይወታቸው ማለፉ ተሰምቷል። ከህንድ ወደ ለንደን እያመራ የነበረው የኤር ኢንዲያ ቦይንግ 787 የመንገደኞች አውሮፕላን በውስጡ 230 መንገደኞችና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 ተናግሯል አየር መንገዱ ጉዳት የደረሰባቸው መንገደኞች በአቅራቢያው ወደሚገኙ ሆስፒታሎች እየተወሰዱ መሆኑን የገለጸ ሲሆን ልዩ የሆነ የእርዳታ መስመር መዘጋጀቱንም አሳውቋል የአቬሽንና የድንገተኛ አደጋ ሰጭ ሰራተኞች ፈጣንና የተቀናጀ እርምጃ እንዲወስዱ ትእዛዝ መተላለፉም የታወቀ ሲሆን የእርዳታ ቡድኖች በፍጥነት የህክምና እርዳታ እንዲሰጡ ጥረት እየተደረገ ነው ተብሏል ሮይተርስ ባሰራጨው ዘገባ ደግሞም ይህ መረጃ እስከተጠናቀረበት ጊዜ ድረስ ቢያንስ 200 ሰዎች በዚህ አደጋ ምክንያት ለህልፈተ ተዳርጓል የ204 ሰዎች አስከሬን መነሳቱንም ዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።